የሱመያን ቤት በእኔ ተዞራለት ልክ እኔ እናንተ ሰርተን ደግሞ ሀብቱ ሲመጣ ከኋላ የመጣ አይነ ወጣ የሚባለው ይሄ ነው የሱመያን ቤት በእኔ ስም አድርግልኝ በስሜ የሆነ ነገር መኖር አለበት ብላ አረፈችው ሀዩ ማለት ነው ትላንትና የሰኢድን ጓደኛ ጥርስ ሰበረች አልበቃ ብሏት ደግሞ ዛሬ የሱመያ ቤት በስሜ ካልሆነ አለች ሰላማት ምን ነክቶሽ ነው አንቺ ልጅ እንደዚህ የሚያንቀሸቀሸሽ ምን ነው ተንቀሸቀሽ አረ ረጋ በይ አረ ተረጋጊ እንዴ ጭራሽ የሱመያ ቤት በስሜ አድርገው፣ ምን አስባ ነው። አሰላሙ አሌኩም ረመቱላ በረካቱ ውድ ቤተሰቦች፣ እንዴት ናችሁ? ሰላም ናቸው አልሐምዱሊላህ። ሊቀብል ሰላም ነው ብያለች። በሰላማችሁ ብዘ ተተረፈ በሌ። ውድ ቤተሰቦች፣ ዘቦች፣ የምወዳችሁ የማከብራችሁ፣ ዛሬም እንደተለመደው መጥቻለሁ። ለቤት የአዲስ ከሆናችሁ ቤተሰቡን ተቀላቀሉ እንላለን። እናም ውድ ቤተሰቦች እንግዲህ የሱመያ የሰይድ እንዲሁም የሀዩ ውዝግብ እንደቀጠለ ነው ማለት ነው። እንግዲህ ሀዩ ትላንትና አይታችኋል ያደረገችውን። ያው እንግዲህ የጓደኛውን ጥርስ ፈንክተዋለች በማንከሽከሻ ማለት ነው። ወላይ በጣም ነው ይሄ ገርበች። በነገራችን ላይ ዛሬ ደግሞ የሱመየን ቤት በእኔ ስም አድርገው፣ በስሜ የሆነ ነገር መኖር አለበት። ሰኢዶ ብር የለኝ ምሽ ቀስ ብዬ ያው እገዛልሻለሁ፣ ቀስ ብዬ በአንቺ ስሜው ነገር አደርጋለሁ ሲላት አይ አልጠብቅም እኔ እናንተ ሰርተን ለሱመያ እንገዛላታለን። የሱመያ ቤት እንዲ ከሚቀመጥ በእኔ ስም አደርግልኝ አላለችም? እሷ በሀገሯ ዘና ፈታ፣ እየኖረች ንጹር እየተቀበለች፣ እንደፈለገች ወታ የገባች ሱመያ፣ በሰው ሀገር ከልጆቿ ተንከራታ፣ በሰው ሀገር በስደት ለፍታ ጥራግራ ያገኘችውን አብረው የሰሩትን ቤት በእኔ ስም አደርገው አላለችም። ለተቀማጭ ሰማይ ቅርብ ነው። ሌላ የለሽም። ሌላስ ምን ያደርግልሽ? በስምሽ ቤቱን ብቻ ነው እንዴ ምትፈልጊ? እጅ ረ በጣም አበዛችው፣ በጣም አበዛ። በነገራችን ላይ በሀዩ በሳኢድ እና በሱመያ የተነሳ ብዙ ሰዎች ሁለተኛ ሚስት በቃ እንደ ጦር እንደሚፈሩት እያደረጋችሁ እንደሆነ በዚህ ይህን እንድታቆም እንፈልጋለን። በመጀመሪያ ማለት ነው ምክንያቱም በጣም ብዙ ሰዎች ሶሻል ሚዲያ ላይ የሚራገቡ ነገራቶችን የሚያዩት እውነት ነው አድርገው የሚያስቡት ማለት ነው። እናንተ ጋር እውነት ነው ውሸት ነው የሚለው እንዳለ ሆኖ ብዙ ሰዎች ግን ሶሻል ሚዲያ ላይ ያለውን ነገር እውነት አድርጎን የሚያስበው እና የእናንተን ተዳራይቶ ማንም ወንድ ሁለተኛ ሚስት አያገባም፣ ማኒቷም ሴት ደግሞ ሁለተኛ ሚስት አትሆንም። የእናንተ ተዳራይቶ ማለት ነው። ልጁን እኮ በቁሙ ጀሃነም ውስጥ የከተታችሁት በቁሙ ማለት ነው። በዛ በኩል ያቺ ልጆቹን ይዛ ጠፍታለች፣ በዚህ በኩል እቺ በስሜ አንድ ቀን በስሜ ቤት ካልሰራሃልኝ ትላለች። አንድ ቀን ጓደይ ሰው ጥርስ ሰብራ እንግዲህ ችግር ታመጣባታለች። ሌላ ቀን ደግሞ ከሱ ጋር ጦርነት ነው። ይሄ ልጅ እውነትም እውነት እውነት ለመናገር በቁሙ በቁም ስቃይ የቁም ስቃይ ነው የገባው ማለት ነው። በገዛ እጁ በገዛ ፍቃዱ ማለት ነው። በቃ ምን ልበላችሁ። እውነት የዱንያ ጀሃነም ነው ማለት ይቻል። እውነት እውነተኛ፣ እውነት እንደዚህ አይነት ትዳር እንዴት ነው ሰው የሚመኘው? እንደዚህ አይነት ትዳር ሰው እንዴት ይመኛል? እና ከእነሱ ትዳር በእነሱ ትዳር የመጣ በጣም ብዙ ሰዎች ሁለተኛ ሚስት ማግባትን እንደሚፈሩና እንደሚሸሹ እንደነገርኳችሁ ነው። በቃ ብዙ ሰዎች በጣም ነው የሚፈሩ፣ ምክንያቱም ሁለተኛ ሚስት አግብቶ ባሉም በመሀል እንደዚህ የሚንጠለጠል ከሆነ ያዚ ይችኛዋም ሴት ሰላም ካላገኘች ያችኛዋም ሴት ሰላም ካላገኘች ባልም በመሀል ሰላም ካላገኘ እንግዲህ ትዳሩ ለምንድን ነው የሚመሰረተው? ከጅምሩ ከጅምሩ ለምን ይመሰረታል እንዴ? ይሄ እኮ የቁም ስቃይ ነው። የቁም ስቃይ ልጁን ስቃዩን እኮ ነው ያበሉት። ሁለቱም ደግሞ ሰላማቸው አላገኙም። ያችም አገር ለሀገር ትዞራለች። ቱሪስት ይመስል ማለት ነው። ይችም እንደዛው ነው። ያው ከሄደችበት ማነው ካገኘችው ሰው ጋር እንደ ሰይጣን እየተጣላች ነው። እቺ ሲጀመር ከጥላዋ የተጣላች ናት ማለት ነው። እኔ እውነት ለመናገር ሀዩ ያኔ ገና ልጅ ናት። ምናምን ነገር የሚባል ነገር አለና ትመስላለች። እና ለዛ ይሆናል። ላለፈው አንዳንዴ ማለት ነው የባህል ነገር ትመስላለች ና ነገር ግን አሁን በጣም ገረመችኝ። ይሄን ቪዲዮን ሳይ በጣም ነው የገረመችኝ ደግሞ በሳጭችኝ። እንዴት ጨራሽ የሱመየ ቤት እሷ ባለ ሌላ ባል ልታገባ ትችላለች። ሌላ ባል ስታገባ ያንተን ንብረት ሌላ ሰው ነው የሚወርሰው ስለዚህ በኔ ስም ከሆነ አንተ ጋር ነው የሚቀመጠው ነው። አንቺስ ሌላ ባል እንደማታገቢ ምን እርግጠኛ ነው ምን እርግጠኛ አደረገው? ሳይድ እንዴ፣ በዚህ ሁኔታሽ እንኳን አንቺ ገና ብዙ ነገር ከአንቺ እንጠብቃለን ማለት ነው። ትላንትና መታ የሱመያ ቤት በኔ ስም የሆነ እውነቴ ነው። በጣም ነው ያበሳጨች። ሱመያ እኮ በሰው ሀገር፣ ተንከራታ ለፍታ ላቧን ጣባ አድርጋ ደከመኝ ሰለችኝ ሳትል በሰው ሀገር ቀን ከሌሊት የሚባል ነገር የለም፣ በተገኘው ሰዓት መስራት ነው። እንደዛ ሰርታ ለፍታ ነው ያገኘችው። እንዳንቺ በሀገሯ ንጹህ አየር እየተቀበለች ደስተኛ ሆና እየኖረች ዘና ብላ አይደለም። በመጨረሻም ባሏን ቀማሻት። በመቀጠል ደግሞ ድጋሚ ቤቷን ልትቀማት ነው። ኧረ ጉድ! ያንቺስ ይለያል፣ የአንቺስ ይለያል ማለት ነው። እውነት በጣም ነው የገረመችን ይች ልጅ። ለማንኛውም ውድ ቤተሰቦች ይህን ያህል ካወራ ይበቃኛል። ዛሬ ሀዩ አበሳጭተኛች እውነት ነውምለት የሱመያ ቤት በስሜ ስትል በጣም ነው የተበሳጨሁት። ይህ እኮ የሱመያ ሀቅ ነው ለአንቺ ሰርች እገዛልሻለሁ ሲለት አይ አለች አልጠብቅም። ካልጠብቅሽማ፣ እንግዲህ ፍቺው ፍቺው፣ እና ተገላጋጅ። ሲጀምር ሰላማቸውን ነስተሻቸዋል። እውነት ይሄ ነው የምላችሁ። ኮሜንታተሮች ደግሞ ፍቺው፣ ፍታው፣ ፍታት፣ ፍታት፣ ፍታት፣ ጠቤት፣ ጠቤት፣ ጠቤት እናንተ ልታገቧት ይመስል ማለት ነው። ለማንኛውም በጣም በጣም ገርሞኛል ማለት ነው። ሀዩ ትንሽ ረጋብት የተሻለ ነው ብዬ አስባለሁ። በዚሁ ከቀጠለ ለንቺም ጥሩ አይደለም፣ ለእነሱም ጥሩ አይደለም ማለት ነው። ሁላችሁም ነው ሰላማችሁን የምታጡት። ሲጀመር ሰላማችሁን አታችሁ የለ እንዴ? ልጁንም ሰላሙን አሳጣችሁት፣ እናንተም ሰላማችሁን አጣችሁ ማለት ነው። አንድ ወንድ አራት ሴት እንኳን የሚባለው ቀርቶ በቃ አንድ ወንድ ሁለተኛ ሚስት የሚለውን ነገር በቃ እንደ ጦር እንዲፈራ በቃ የሆነ በቃ ትልቅ የሆነ መብረቅ ነገር አለ የሆነ ድቡዳ ነገር መጥቶ እንዴት ነው ክቡ የሚያረጋችሁ እንደዛ ነው። ሰዎች ወንዶችም ሆነ ሴቶች የሚያዩት ሁለተኛ ሚስት የሚባለው ስም እንኳን ሲጠራ ማለት ነው የእናንተ ትዳር አይቶ ሰው የእናንተ ትዳር አይቶ ማለት ነው ሁለተኛ ትዳር ሁለተኛ ሚስትን ፈራ ወንዱም ሴቱ፣ እድሜ ለእናንተ ማለት ነው ሸሪያ የፈቀደውን ሸሪያ ያደነግገውን እናንተ ሰው እንዲፈራ አደረጋችሁት። ሶሻል ሚዲያ ላይ ጦርነትን አወጃችሁ ማለት ነው በሁለት ሚስቶች መካከል እንዲሁም በባልና ሚስት ጉድ ጉድ! እናንተ ለማንኛውም ሰላማችሁን ይመልስላችሁ። ሀዩ ተረጋጊ። ውድ ቤተሰቦች እንግዲህ ከእንደዚህ አይነት ዛሬ ጠብቃችሁ ነው ሙላችሁ። ሌላ ምንም አልላችሁ። ሰላማችሁ አታችሁ ከምትኖሩ ብቻችሁን ብትኖሩ ይሻላችኋል። እና በያላችሁ በሰላማችሁ ብዝት ይበል። ሰላሙ አሌኩም ረመቱላ ብረካቱ።